አድማጭ ተመልካቾች ከአንድነቱ የደስታ ማግስት በዛሬው ዕለት የተሰሙ አበይት እና ሰበር ዜናዎችን ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የፋኖ አንድነት ድርጅት መመስረቱን ተከትሎም ድንጋጤ ላይ የወደቁት ጠቅላይ ሚኒስትር አብይ አህመድ ጀኔራሎቻቸው ጋር ደውለው አስቸኳይ ትዕዛዝ ሰጥተዋል። ጠቅላዩ ይህ ዜና ከደረሳቸው በኋላ ለጀኔራሎቻቸው ምን አይነት ትዕዛዝ ሰጡም? በዝርዝር እንመለከተዋለን። የአማራ ፋኖ ብሔራዊ ኃይል በተቋቋመ ማግስት ውጊያዎችም ተፋፍመዋል። የፋኖ ኃይሎች በአራቱም የአማራ ግዛቶች መብረቃዊ ጥቃት እየሰነዘሩ ነው። በጎንደር አሁን በዚህ ሰዓት እናም ደቂቃም የፋኖ ኃይሎች ከአገዛዙ ኃይል ጋር በፎገራ ከፍተኛ ትንቅንቅ እያደረጉ ነው። ፋኖ የበላይነት መውሰዱም ተነግሯል። ምሽጎችም ተሰብረዋል። በጎንደር በሌላ ግንባርም ባለስልጣናትና የአገዛዙ አጎብ ዳጅ ባለሀብቶችን አጀው ሲንቀሳቀስ የነበረም የብልጽግና ጦርም ተመቷል። በዝርዝር የምንዳስሰው ጉዳያችን ነው። የአርበኛ ዘመነ ካሴ ልጆችም ከብልጽግና ኃይል ጋር ጉሮምቦ ለጉሮምቦም ተናንቀዋል። ባህር ዳር ገብተው ኦፕሬሽን የሰሩት የባህር ዳር ብርጌድ የፋኖ ኃይሎችም ሁለት ፓትሮል ሙሉ የአገዛዙን ጦር አጭደው ከምረውታል። በሌላ በኩል ከፍተኛ የወታደርና የመሳሪያ ምርኮ የተገኘበት ከፍተኛ ውጊያ በጎጃም ተደርጓል። እንመለከተዋል ይገኛለን በሸዋም አሁንም በዚህ ሰዓት ከባድ ውጊያ እየተደረገ ነው። በወሎ ሙትና ቁስለኛው ብዛት አጃኢብ ያስባለ ውጊያም ተደርጓል። ከስምንት ሰዓት በላይ የዘለቀ ውጊያ ተደርጓል። በዝርዝር እንቃኘዋለን። የአገዛዙ ቁልፍ ወታደሮችም እየከዱ ፋኖን እየተቀላቀሉም ይገኛሉ። በዝርዝር የምንመለከተው ጉዳያችን ነው። ከውጭ እስራኤል ጋዛን ልጠቀልል መሆኑ ተሰምቷል። እንዲሁም ትራምፕ ህንድና ፓኪስታንን ሲሆን የተኩስ አቆም እንዲያደርጉም ስለማስማማታቸው ተሰምቷል። አበይት ጉዳዮቻችን ናቸው። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ ባርስ ተዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ሳበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለህዝብ ልጆች ድለ ጀግኖቹም እንዲሁም ማሳባት የቀን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩም። በቅድሚያ የፋኖ ኃይሎች አንድነታቸውን ማወጃቸውን ተከትሎም ዓለም አቀፍ ሚዲያና የሀገር ውስጥ ሚዲያዎች በሰፊው እየዘገቡት ይገኛሉ። ይህንን ተከትሎ ዓለም አቀፉ ማህበረሰብም ከፍተኛ ትኩረቱን ወደ ፋኖ አዙረዋል። ይባስ ብሎ የመከላከያ ሰራዊት የፋኖ ኃይሎች አንድ መሆናቸውን ተከትሎም መበተን መጀመሩም እየተነገረ ነው። ይህ አገዛዙ ኃይል እየከዱም ፋኖች አንድ ስለሆኑ ወደ ፋኖ ንግባ በሚል ወደ ፋኖ እየተቀላቀሉ እንደሚገኝ እየተዘገ እየተመገበ ነው። ቢኒያም ዚዳኔ ይባላል። በምስሉ ላይ የምትመለከቱት ግለሰብ ትውልድና እድገቱ በደቡብ ክልል አሪ ብሔረሰብ አካባቢ ልዩ ቦታው ሰልማጎ ሃና ነው። የሰባተኛ ክፍል ተማሪ ነበር። ከትምህርት ቤት ሲመለስ በግዳጅ ታፍሶ ወደ ጦላይ ወታደራዊ ማሰልጠኛ ጣቢያም እንደወሰዱት በትውስታም ይናገራል። ስልጠናውን ሲጨርስ ድጋሚም ሌላ ስልጠናም ይሰጠዋል። በኮማንዶ ደረጃም የስናይፐር ተኳሽ በመሆን ስልጠና ስራውን አጠናቀም 12ተኛ ክፍለ ጦር ስር የኮማንዶ እግረኛ በመሆንም ይመድባል 12ተኛ ክፍለ ጦር አሉኝ ከምትላቸው ወታደሮችና አዛዦቹ ከሚተማመኑበት ስናይፐር ተኳሽ መካከል ይህ የምትመለከቱት ቢኒያም ተጠቃሽ ነው። ዛሬ ግን በመጨረሻም ከነሙሉ ትጥቁ የፋኖን ኃይሎችን በላስታ አሳምነው ኮርሰር በአርበኛ ዘላለም ሲሳይ የሚመራውን ተከዜ ክፍለ ጦርን መቀላቀሉን ይፋ አድርጓል። አገዛዙ አለኝ የሚለውንም የስናይፐር ተኳሽ አጥቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በይፋ ከታወጀ በኋላ ከብልጽግና ካምፕ ከፍተኛ መረበሽና መሸበርም ተፈጥሯል። በዛሬው ዕለት የብልጽግና የብርሃኑ ጁላ ጦር አባላት የነበሩ ሁለት ኤኬኤም ጠመንጃና አንድ የመገናኛ ሬዲዮ በመያዝ ቢትወደድ መንገሻ ጀንበሬ ብርጌድን የተቀላቀሉ ወጣቶችን ነው በምስሉ ላይ የምትመለከቷቸው። በሌላ በኩል የአገዛዙ ኃይል አማራ ፋኖ ብሔራዊ ኃይል በጎጃምን እየተቀላቀሉ ነው፣ መቀላቀላቸውንም ቀጥለዋል። እነዚህ ደግሞ በዛሬው ዕለት የተቀላቀሉ ሌላ የብልጽግና ኃይሎች ናቸው። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ላይ የ34ተኛ ኮርና የ79ኛ ክፍለ ጦር አባል የሆኑት ከነሙሉ ትጥቃቸው የኮሎኔል ታደሰ ሙሉነ ብርጌድን የዓለማየው ከቤ ሻለቃን ተቀላቅለዋል። ከውጊያው ጎን ለጎን በከፍተኛ ሁኔታ ሰራዊቱን የማስከዳ ስራ በመስራት ላይ ትኩረት ሰጥተን እየሰራን እንገኛለን ሲሉም የአማራ ፋኖ ብሔራዊ ኃይል የጎጃም አንደኛ ክፍለ ጦር የሕዝብ ግንኙነት ሀብታሙ ዩሱፍ ለሚዲያችን ገልጸዋል። ሀብታሙ ዩሱፍ ግን ሲናገሩም እስካሁን እኛ እያስከዳን ነበር፣ አሁን ግን በግፍ እየመጡ ነው ሲሉም ብስራቱንም አብስረዋል። አሁን በቀጥታ ከጦር ግንባር ወደተሰሙ ሰበር ዜናዎች አልፋለው። በቅድሚያ ወሎ ላይ የአማራ ፋኖ ነው ብሔራዊ ኃይል ከመመስረቱ የድል ዜናዎችን እያሰማ ነው። ተጠናክሮ በቀጠለው የህልውና ትጋለም ያሳምነው ሀውጃኖና ዞበላ ዞበላምባ ክፍለ ጦር አሃዶች ታላቅ ድልን ተጎናጸፉ። የአማራ ፋኖ በወሎም ቤተ አማራ ምስራቅ አማራ ኮር አንድና ሁለት ካሳምነው ክፍለ ጦር ሁለት ሻለቃ ሀውጃኖ ክፍለ ጦር ኛ አርበኛ ሞላ ደስ እየሻለቃና የክፍለ ጦሩ ቃኝ እንዲሁም ዞበላምባም አምስተኛ ሻለቃ ህዶች በትላንትና ዕለት ከማለዳ ጀምሮ እስከ ስምንት ሰዓት ተኩል ድረስ በዋለም ከባድ ውጊያ ከተርፌም እስከ ፀሐይ መውጫ 46ኛ ክፍለ ጦርንና ሌሎች የዙፋን ጠባቂ አሃዶችን ሞትና ቁስለኛ በማድረግ ታላቅ ድልን ተጎናጽፈዋል። በተጋሎ በርካታም ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ከዛ ባሻገር ቁስለኛ በአራት አምፑላንስ ወደ ላስታ ሆስፒታል ሲያመላልስ መዋሉን የፋኖ ኃይሎች በመግለጫቸው ጠቅሰዋል። ውጊያው ላይ ሁለት የከባድ መሣሪያም አስተኳሾች ኦፒዎች በቁጥጥር ስር መዋላቸውን ነው የተነገረው። በሌላ በኩል ሸዋ ላይም ውጊያ እየተደረገ ነው። የአማራ ፋኖ የሸዋ ልጆች መሐመድ ቢሆነኝ ኮር ተሰማ እርገጤ ክፍለ ጦር ሶስተኛ ሻለቃና ራስ አበባ አረጋይ ብርጌድ ልጅ ስዮም ሻለቃ መረሃቢት አውራጃም የአገዛዙ ሰራዊት ላይ በሁለት አቅጣጫ ማለትም ከሊሚና ከዓለም ከተማ ያለ የሌለ ኃይሉን ያሰማራ ቢሆንም በየጎፍ በልበሌት በጀማ ወንዝ ዙሪያ በጥምረት ከአገዛዙ ኃይል ጋር ከባድ ትንቅንቅ እያደረጉም ይገኛሉ። የፋኖ ኃይሎች በዚህ ውጊያ የበላይነት ቢወስዶም ውጊያው አሁንም እንደቀጠለ ነው። ውጊያው ሲጠናቀቅ የተደረጉትን እንዲሁም የሆነውን በመረጃም ይዘን እንቀርባለን። ወደ ጎንደር አልፋሉ። ከባድ ትንቅንቅ በፎገራ ወረዳም ወርቶ ከተማ ዙሪያ እየተደረገ ነው። አፋባሀ ሜጀር ጀኔራሉ ባንታባ ተኮር የአንደኛ ኮር ተወርዋሪ ኃይል በፎገራ ወረዳ ወርቶ ከተማ ዙሪያም ከባድ አውደ ውጊያ ሲያካሄደ መዋሉን ሚዲያችን ከኮሮም ህዝብ ግንኙነት መምሪያ ያገኘው መረጃም ያመላክታል። በኦሆዴዴ በላይነት የሚዘወረው የአገዛዙ ስርዓት የሚያገለግለው መከላከያ ሰራዊቱም ከአምባሳሜ ከሐሙሲት እና ከወረታ አሰባስቦና በከባድ መሳሪያ ታግዞ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን ጸረ ማጥቃት መቋቋም አለመቻሉ ነው የመረጃ ምንጮች የገለጹት። በዚህም የአገዛዝ ወታደር በርካታ ምሽጎች የተሰበሩበት ሲሆን፣ ፋኖም ውጊያውን በበላይነት እየመራ አባኪሮስ፣ ጓንታ፣ ታንኳ ገብርኤል፣ ቋሃር ሚካኤል፣ አርሴማ ኮሌጅ፣ ሽህቲ፣ ተራራ፣ ሸለቆ ሆዱ ገበያ፣ ዝንጥልና መገንጥያ የተባሉ ቀጠናዎችን በቁጥጥር ስር አስገብቷል ሲሉ የኮሮ ሕዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አስታውቋል። ይህ በእንዲህ እንዳለ በሌላ ግንባር ተጠናክሮ በቀጠለው የአማራ የህልውና ትግል ውስጥ ትላንት የአማራ ፋኖ በጎንደር በእንፍራንዝ ወረዳም አዲስ ዘመን ለብልጽግና አጎብዳጅ ሆኖም ሆኖ ባለሀብቶችን ለመሸኘት እየተጓዘ በነበረበት ሰዓት ቀጠናው ላይ የነበ በሩ የክፍለ ጦር ቃኝና መሐንዲስ በጋራ በሰሩት ጥምር ኦፕሬሽን የመጣውን የብልጽግናን ኃይል ሙሉ ለሙሉ በሚባል ደረጃ ሙትና ቁስለኛም አድርገውታል። የጥቁር አንበሳ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር፣ የዞዛምባም ንጉስ ክፍለ ጦር፣ የነብዩም አሳምኖ ብርጌድ በጋራ ሁነው በሰሩት ጥምር የትግል ጀብዶም የብልጽግናን ኃይል አይቀጡ ቅጣት ቀጥተውት የተረፈው የብልጽግናም አጎብዳጅ ወደ መጣበት እንዲመለስ አድርገነዋል ሲሉም የዋናው ኃይሎች በመግለጫቸው አሳውቀዋል። ወደ ጎጃ ማልፋ አለው ጎጃ ጨዳ ላይ ነው። ጎጃ ማገው ምድር ክፍለ ጦር ታሪክ መስራቱን እንደቀጠለ ነው። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር 24 ሰዓት 7ቱንም ቀን ስራ ላይ ናቸው። የጎጃም አገው ምድር ክፍለ ጦር በአውደ ውጊያም የብልጽግና ኃይል ላይ በአቅምም በሞራልም የበላይነት በመውሰድ ከፍ ብሎም እየበረረ ያለ ክፍለ ጦር ሲሆን በዘመቻ አንድነት በጠበብት መሪዎቹ እየተመራ እጅግ የተሳካ አውደ ውጊያዎችን ያደረገም እያደረገ የሚገኝ ሲሆን በድልና በምርኩ የሚታወቀው ይህ የፋኖ ኃይል ኩራት የሆነውን ግዙፉን ጦር በዘመቻ አንድነት ድሽቃ ብሬን ስናይፐር የነፍስ ወከፍ መሣሪያዎችንና በርካታ ተተኳሾችን በምርኮ ያገኘ ሲሆን በርካታ የብልጽግና ካምፖችንም ያፈራረሰ ክፍለ ጦር ነው። የስርዓቱን ግትልትል ሰራዊት የበታተነ ብዛት ብዛት ያለውን የብልጽግናን ሰራዊት ሚሊሻም፣ አድማ ብተናንና ፖሊስን እስከ ወዲያኛው ያሰናበትና የማረከ የጀግኖች ክፍለ ጦር ነው። የስርዓቱ አገልጋይ የሆኑት አድማ ብተና ፖሊስና ሚሊሻም እየነዳ ያለ ሲሆን በሁለት መንገድ እነኚህ የጭንገረዶች ተንደዋል ሲሉ የፋኖ ኃይሎች አስታውቀዋል። አንደኛ የሰላም ጥሪውን የተቀበሉ ተቀብለው ወደ ቆንጆቹ መንደር እየዘለቁትን በፍቅር ተቀብለናቸው ሲሆን በሁሉም ብርጌዶች በወንድማዊ ፍቅር ተቀብለን ስልጠና ሰተን ወደ ቀልባቸው መልሰን እያታገልናቸው እንገኛለን። ከዚህ ጋር በተያያዘ የመከላከያ አባላቶችንም የሰላም ጥሪውን በመቀበል ወይንም ስርዓቱን በመቃወም ወደ ቆንጆዎቹ መንደር የሚዘልቁትን ፍላጎታ ቸው ተጠብቋም ወደ ቤተሰቦቻቸው በሰላም እየተሸኙም ተቋሙ ባወጣው መሰረት ይዘውት የወጡትን መሳሪያ ዋጋ በመስጠት እየሸኘን እንገኛለን። በዚህም ውጤታማ ስራዎችን እየሰራ እንገኛለን ሲሉም የክፍለ ጦሩ አመራሮች ይናገራሉ። ሁለተኛው የሰላም ጥሪውን ያልተቀበሉም፣ በፍቅር ነዋይ የዘቀጡም፣ የአማራን ህዝብ በምስር ወጥ የሸጡ ባንዳዎችን ግን ካሬዎችን አስፈላጊውን እርምጃ በመውሰድ እያሰናበትናቸው እንገኛለን ሲሉም አሳውቀዋል። ከአማራ ብራክ ተፈጥረውም አማራን ለገዳይ ለዘራፊ ለደፋሪ ስርዓት አሳልፎ የሚሰጡ ባንዳዎች እየተመነጠሩ ሲሆን አሁንም በተጠናከረ መልኩ ባንዳ መመንጠሩም ተጠናክሮ የሚቀጥል ይሆናል ሲሉም አስታውቀዋል። ከህዝባችን ጋር የተለያዩ ውይይቶችን፣ ንግግሮችን በማድረግ ከማህበረሰባችን ጋር በተከታታይ በመገናኘት ምክክሮችን አድርገናል ግን እንገኛለን። ማኅበረሰባችን ከሚሰጥን አስተያየት ምክሮች፣ ግብዓት በመውሰድ ተቋማችንን እየገነባን ከፍ እያደረግን እንገኛለን ሲሉም የክፍለ ጦሩ አዛዦች ለሚዲያችን አስታውቀዋል። ይህ በእንዲህ እንዳለ በጎጃም ግንባር በተሰማም ሰበር የድል ዜና የአማራ ፋኖ በጎጃም ባህር ዳር ድረስ ገብቶም ኦፕሬሽን መስራቱ ተሰማ። ይደፍጣ ጥቃት በመዲናዋ በአማራ ክልል መዲናዋ በባህር ዳር ተፈጽመዋል። ሁሌም በከተማ ኦፕሬሽን የሚታወቁት የባህር ዳር ብርጌድ የደጉ በላይ ሻለቃ የብልጽግናን መውጫ መግቢያ በተጠና መንገድ ክትትል በማድረግ በቂ የሰው ኃይል በማዘጋጀት በባህር ዳር ከተማ ልዩ ስሙ ጎርደማ ላይ ከምሽቱ 3 ሰዓት ከ15 በትላንትና ሁለት ሁለት ሙሉ ፓትሮል አድማ ብተናዎችን እንዳይመለሱ አድርገው እስከ ወዲያኛው ሸኝተዋቸዋል ሲል የማረፋ ነው በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። አሁን በቀጥታ ከአዲስ አበባና ከብልጽግና መንደር ወዳገኘኋቸው ሰበር ዜናዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል መታወጁን ተከትሎም የብልጽግናው ካምፕ አስቸኳይ ስብሰባ ተቀምጠዋል። ጠቅላይ ሚኒስትሩም በአስቸኳይ ጀነራሎቻቸው ጋር መደወላቸውን የተነገረው የስብሰባው ልዩ መረጃ ለሚዲያችን ደርሷል። እንደሚከተለውም ይቀርባል። በአስቸኳይ ስብሰባው ከተደረገ በኋላ በመካሄድ ላይም አሁንም ይገኛል። አስቸኳይ ስብሰባው ከተደረገ በኋላ ጠቅላይ ሚኒስትሩና ጀነራሎቹም ይህንን አበይት ጉዳዮች አስቀምጠዋል ዓላማውን ብለውም ሰባት ጉዳዮችን አስፍረዋል። የመጀመሪያው ክረምት ከመግባቱ በፊት ሁሉን አቅፍ ወታደራዊ ዘመቻ ለማድረግ ወስነዋል። ሁለተኛው የጥቃት ኢላማዎችን ለማስቀመጥ እንዲሁም ቦታዎችን ለመለየት ተነጋግረዋል። ሶስተኛ መተላለፊያ ቦታዎችን ለመለየት አስበዋል። አራተኛ ሽፋንና ድጋፍ ሰጪ ኃይሎችን በተጠንቀቅ ለማስጠበቅ መመሪያም ሰጥተዋል። አምስተኛ አዲስ የውጋ ካርታዎችን ለመንደፍ ትዕዛዝ ተሰጥቷል። ስድስተኛ የጦርነት እቅዶችን ለማርቀቅ እንደ አዲስ እንዲገናኙም ተወስኗል። ሰባተኛ የአየር ኃይል ተዋጊ ጀቶች ጣኚ እንዲሁም ቦምብ ጣይ ድሮኖችን በየጣቢያዎቹ በተጠንቀቅ ዝግጁ ለማድረግ የጦር መኮንኖቹም ተወያይተዋል። ይህንን ዘመቻ ውጤታማ ለማድረግ ከዛሬ ጀምሮ ዋና ዋና ከተሞችን ጨምሮ በተመረጡ የዞንና የወረዳ ከተሞች ላይ በርካታ ሰላይ ቅጥረኞችን ለመመደብ የሚያስችል ስራዎችን በፍጥነት እንዲሰራ ለማድረግ ለመረጃና ደህንነት ክፍሉ ኃላፊነት ተሰጥቶታል። በኤርትራ በቀጣይ ክረምት ጦርነት ለመክፈት ታስበው የነበረው ወታደራዊ እቅድ ለጊዜው እንዲሰረዝና ጦሩ ሙሉ ኃይሉን በአማራ ክልል እንዲያደርግ ውሳኔ ለመስጠት እንዲያስችል ለቀጣይ ስብሰባም ቀጠሮ ተይዟል። ስለሆነም እንዝላልነት የተሞላበት የአስፋልት ላይ ቀረጥም የአስፋልት ላይ ቀረጥና ተሰብስቦ መጓዝ ከባድ ዋጋም እንደሚያስከፍል ስለታወቀ ጥንቃቄ እንዲደረግ ከወዲሁ እናሳስባለን። በትላንትናው አንድነት ግን ብልጽግና በመላው ዓለም ራሱን አጋልጧልም ተዋርዷልም። ምሬ ከወሎ ደሳለኝ ከሸዋም ዘሜ ከጎጃምና ሀብቴ ከጎንደር ተጉዘው ከታሪካዊቷ ቦታ መቋራ ደርሰው ስብሰባቸውን ጨርሰው ወደ ቦታቸው መመለሳቸው የብልጽግና የደህንነት መዋቅር ክሽፈትና የፋኖን የደህንነት መዋቅር ጥንካሬ የሚያሳይ ነው ሲሉ ዓለም አቀፍ ሚዲያዎች እየዘገቡ ነው። ሰማዩ የእኛ ነው እያሉ የሚፎክሩት መሪዎች እንኳን ሰማዩ መሬቱን የእነሱ እንዳልሆነ የፋኖ መሪዎች ማሳየት ችሏል ሲሉ ዓለም አቀፍ ሚዲያዎች ለፋኖ ሙገሳን እያቀረቡ ነው። ብርሃኑ ጁላ ነገ ወጥቶም የፋኖ መሪዎች ሲንቀሳቀሱና ስብሰባውን ሲያደርጉም ቢሮችን ቁጭ ብለን እያየናቸው ነበር ብሎም መዘላበዱ አይቀርም። አብይም ወታደር ቢያልቅብን በሮቦት እንዋጋቸዋለን ማለቱ እንዲሁ አይቀርም። አጼ ቴዎድሮስ በዘመነ መሳፍንት የጦር አበጋዞችን የተዳከመችውን ኢትዮጵያን አንድ ለማድረግ ከቋራ ትግል ሲጀምሩም ብዙዎች እንደ ሽፍታ፣ እንደ ቁም ነገረኛ ሰው አልወሰዷቸውም ነበር። ግን ቋራ ላይ የተለኮሰው ችቦም ሸዋ ላይ ተቀጣጠለና ታሪክ ተለወጠ። የትላንቱም የቋራ መሀላም ታሪክ ለዋጭ ነው እየተባለ ነው። በመጨረሻም ከውጭ ያስኳቸውን መረጃ ላጋራችሁና አላብቃም። ህንድና ፓኪስታን በአሜሪካ አሸማጋይነት የተሟላና አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ትራምፕ አስታወቁም። ትራምፕ ሁለቱ ሀገራት በቅርቡም በመካከላቸው የተነሳውን ግጭት ለማቆም የሚችል የተኩስ አቁም ስምምነት ለማድረግ መስማማታቸውን በማህበራዊ ትስስር ሚዲያቸው አስታውቀዋል። የፓኪስታን ተቀዳሚ ምክትል ጠቅላይ ሚኒስትር ሀገራቸው ከህንድ ጋር የደረሰችውን የተኩስ ማቋቋም ስምምነትም አረጋግጠዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢን በበኩላቸውም በገለልተኛ ሀገር መጠነ ሰፊ ድርድር ለማድረግ ስምምነት ላይ መደረሱንም አስታውቀዋል። በሌላ በኩል በሁለቱ ጎረቤት ሀገራት መካከል የተደረገው የተኩስ አቁም ስምምነት ቅዳሜ ማለዳ መጀመሩን የህንድ የውጭ ጉዳይ ሚኒስትርም አስታውቋል። ይህ በእንዲህ እንዳለ በሌላ በኩል ጋዛ የእስራኤል ልትሆን ነው ሲሉ የእስራኤል ሚዲያዎች እየዘገቡ ነው። እስራኤል የመጨረሻው ዘመቻ ለማድረግ ተጠባባቂ ሰራዊቷን ጠርታለች። የጋዛ ህዝብ ደግሞ ወደ ራፋ ጠቅልሎ እንዲሰፈር የእስራኤል መንግስትም ጥሪ አቅርበዋል። ይህ የእስራኤል ዘመቻ ብዙ እልቅትን ሊያስከትል ይችላል። የኔታንያሁ ካቢኔ አባላት እጅግ ጽንፍ የረገጡ ናቸው ይባልላቸዋል። እነዚህ የእስራኤል ካቢኔ 25 ሚሊዮን ህዝብ የጋዛ ህዝብ ወደ ዮርዳኖስና ሊባኖስ ማስፈር አለባቸውም ሲሉም ተናግረዋል። የእስራኤል መንግስት ፍልስጤም የሚባል ሀገር አላውቅምም ብሏል። ከሞላ ሀገር እስራኤል ላይ ለምንድን ነው የሙጥኝ የሚሉት? ሲሉም ያስረዳሉ። ጋዛ አሁን ላይ ወደ እስራኤል ልትጠቀለል ጫፍ ደርሳለች። ጋዛ የእስራኤል መሆኗም እየተረጋገጠ ይመስላል ሲሉም የእስራኤል ሚዲያዎች በሰፊው እየዘገቡ ነው። ሐማስ እጅግ ተዳክሟል። ሐማስ እያነከሰ ቢሆንም የደፈጣ ጥቃት ከማድረስና የሽብር ጥቃት ከማድረስ ውጭ ምንም ማድረግ የማይችል ድርጅት ሆኗል ሲሉም የእስራኤል ሚዲያዎች አክለው ገልጸዋል። አሁን ላይ ሐማስ በምድር ውስጥ ተደብቆ ነው ያለው። አሁን እስራኤል የመጨረሻ ዘመቻዋን ስታደርግ የጋዛን የምድር ከርስ ልትደመሰሰው ነው። ከዚያም የጋዛ ነዋሪዎች በግብጽና በጆርዳን ይሰፍራሉ። ከዚያ ጋዛም የእስራኤል ይሆናል ሲሉ በሰፊው የእስራኤል ፖለቲከኞችም እየተናገሩ ነው። የአምባ ወጣቶች በእስራኤል ይደገፋሉ። እነዚህ የአምባ ወጣቶች በዌስት ባንክ እየተስፋፉ ነው። ወጣቶቹ በእስራኤል ጦር ይደገፋሉ። ትንንሽ ቤቶችን ይገነባሉ። እስከ አፍንጫቸውም ታጥቀዋል። የእስራኤል መከላከያ ሰራዊት መለዮንም ይለብሳሉ። እነዚህ የአምባ ወጣቶች በአካባቢው በሚገኙ ፍልስጤማውያን ላይ ተኩስ ይከፍታሉ ነው የተባለው። ፍልስጤማውያን ለቀው እንዲሄዱም እያስ ያስገድዱ ነው ሲሉም ዓለም አቀፍ ሚዲያዎችም እየዘገቡ ነው። ከዚህ ኦፕሬሽን በኋላ የእስራኤል ጦር የማይነቀነቅ አጥር ያጥራል ሲሉም የመረጃ ምንጮች አስታውቀዋል። በእርግጥ ዌስት ባንክ አብዛኛው ስፍራም የእስራኤል ግዛት መሆኑም ተረጋግጧል። ከ2000 ዓመት በፊት ያቦታ የእስራኤል እንደነበረም ይነገራል። እስራኤሎች ሲበተኑ ፍልስጤማውያን እዛ ቦታ ላይ እንደሰፈሩ ነው የተለያዩ መዝገቦች የሚያሳዩት። አሁን እስራኤል ደቡብ ሊባኖስን ይዛለች፣ የሶሪያ ተራራማ ስፍራው ችን ተቆጣጥራለች። እነዚህ እስራኤል የያዘቻቸው ስፍራ በጥንት ጊዜ የእስራኤል እንደነበረም የእስራኤል ተንታኞች ይናገራሉ። አሁን እስራኤል ስትቆጣጠር እንደ ወራሪም አትቆጠርም ሲሉም ድርጊታቸው ልኩ እንደሆነም ይናገራሉ። አድማጮች ለእለቱ ብታደምጧቸው ብዬ ያዘጋጅላችሁ አጫጭር የዜና ዘገባዎችን እነዚህን ይመስላሉ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ይህን ቪዲዮ አልተመለከቱም። ወዳጅ ዘመዶቻችሁ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በኮመንት መስጫ ሳጥን ውስጥ ያላችሁን ሀሳብ አስተያየት በዜናዎቻችን ላይ እንዲሁም ምን ይጨመር ምን ይቀነስ የሚሉትን ከዛም ባለፈ ደግሞ በዜናዎች በተሰሩ ዘገባዎች ላይም ያላችሁን ሀሳብ አስተያየት በኮመንት መስጫ ስር እንድታስቀምጡልን እንጠይቃለን። ለዛሬ ያስኩላችሁን እዚህ ጋር አበቃው። በሌላ ዘገባ እስካገኛችሁ ቸረስ ሰማን